በስምአብ ወወልድ ወመንፈስ ቅዱስ አሃዶ አምላክ የተባረክ እግዜ አብሄር አምላክ አበዊነ ቅዱሳን ለዘ እስከ ዛቲ እለት እስከዚህች እለት እስከዚህች ሰዓት ያደረሰን የአባቶቻችን የቅዱሳን አምላክ ልዑል አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር የአደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ ለዚህች ዕለትና ለዚህች ሰዓት ያደረሰን ልዑል አምላካችን ቅዱስ እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን እመ አምላክ ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳል። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን ለአምላካችን ለመድኃኒታችን ለመድኃኔ ዓለም በዓለ ስቅለት መታሰቢያ በዓል እንዲሁም ለጻድቁ አባታችን አቡነ መባ ጽዮን አመታዊ የቃል ኪዳን በዓል እንዲሁም በዕለቱ ታስበውና ተከብረው ለሚውሉ ቅዱሳን ወርሃዊ እና አመታዊ ክብረ በዓል አደረሳችሁ አደረሰን። የመድኃኔ ዓለም ቸርነቱ፣ ምህረቱ አይለየን። የናቡነ መባጽዮን የሌሎችን ቅዱሳን ረዴት በረከታቸው ይደርብን፣ ቃል ኪዳናቸው አይለየን። እንደ እግዚአብሔር መልካምና ቅዱስ ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አመ እስራ ወሰብኡ ለጥቅምት በዛት እለት አይረፈ አብ ቅዱስ ወብፁ አባ መቃርስ ኤጲስቆጶስ ዘሃገረ ቃው አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 27 በዚች ቀን ቅዱስ አባት የሃገረ ቃው ኤጲስቆጶስ አባ መቃርስ አረፈ በዚህም ቅዱስ የዝንጎችን ምክር ተከትሎ ያልሄደ በኃጢአተኞችም ጎዳና ያልተጓዘ በዘባቾችም መቀመጫ ያልተቀመጠ የእግዚአብሔርን ሕግ በመጠበቅ ፈቃዱ የሆነ እንጂ ሕጉንም በቀንና በሌሊት የሚያነብ የሚያስተምር ብፁዕ ነው የሚለውን የነቢየ እግዚአብሔር ዳዊት ቃል ተፈጽሞለታል ይህ አባት መቃርስ የእግዚአብሔርን ትእዛዝ በመጠበቅ በመክሊት ነግዶ እጥፍ አድርጎ እጥፍ አድርጎ አትርፏልና እግዚአብሔርም ከእጆቹ በእጆቹ ያደረጋቸውን ታላላቆች ድንቆች ተአምራት ስንቱን እንናገራለን ስለ እርሱም እንዲህ ተባለ። እርሱ በሀገረ ቃው ተሹሞ በወንበር ላይ ተቀምጦ ሕዝቡን በሚያሰምራቸው ጊዜ ዘወትር ያለቅሳል። ከደቀ መዛሙርቱም አንዱ እጅግ የሚወደው አማለውና አባቴ ወይ ሁልጊዜ ስመለከት ሳይህ ለምን ታለቅሳለህ? ንገረኝ አለው። እርሱም ስለ መሃላው ፈርቶ ዘይት በብርሌ ውስጥ እንደሚታይ ወገኖቼን የወገኖቼን ኃጢአታቸውን የከፋች ስራቸውንም በማይና በምመለከት ጊዜ ያስለቅሰኛል። ስለዚህም ዘወትር አለቅሳለሁ ብሎ መለሰለት። ሁለተኛ ጊዜም ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመሰዊያው ላይ ተቀምጦ እያንዳንዱን የሰው የሰውን ስራ መላእክት ሲያቀርቡለት አየው። በዚያንም ጊዜ እንዲህ የሚል ቃል ሰማ። ኤጲስቆጶስ ሆይ ኤጲስቆጶስ ሆይ ለምን ቸለል ትላለህ? ሕዝቡን አትገስጻቸው ምን አታስተምራቸው ምን? እርሱም አቤቱ እነርሱ ትምህርቴን አይቀበሉም ብሎ መለሰ። ሁለተኛም እንዲህ አለው፣ ለኤጲስቆጶስ ህዝቡን ማስተማር ይገባዋል። ትምህርቱን ካልተቀበሉ ግን ደማቸው በራሳቸው ይሆናል። ከዚህም በኋላ መናፍቁ ንጉሥ መርቅያኖስ ወደ ሰበሰበው ጉባኤ ከሊቀ ጳጳሳቱ ዲዮስቆሮስ ጋር ይሄድ ዘንድ ጠሩት። የተሰበሰቡትም አንዱን ክርስቶስ ሁለት ባህሪ የሚሉ ናቸው። በደረሰም ጊዜ ስለ ልብሱ አዳፋነት ወደ ንጉሥ አዳራሽ መግባትን ከለከሉት። አባ ዲዮስቆሮስም ከእርሱ ጋር እንዲያስገቡት ጳጳስ መሆኑን ነገራቸው። በገቡም ጊዜ አንዱን ክርስቶስን ሁለት ባህሪ አድርገው ትስብዕቱን ከመለኮቱ እንደለዩት እምነታቸውን ሰሙ። ስለዚህም ንጉሱንና ጉባኤውን አወገዟቸው። እሊህ አባቶችን አባቶቻችን አባ ዲዮስቆሮስና አባ መቃርስ ስለ ቀናች ሃይማኖታቸው ነብሳቸውን ለሞት አሳልፎ ለመስጠት ቆርጠዋልና፣ ንጉሱም ወደ ደሴተ ጋግራ አጋዛቸው። ከዚያም ከምዕመን ነጋዴ ጋር ወደ እስክንድሪያ አባ ዲዮስቆሮስን ሰደደው። እርሱ ለአባ መቃርስ ትንቢት ተናግሮ ተናግሮለት ነበርና እንዲህ ብሎ፣ አንተ ግን በእስክንድሪያ ሀገር የሰማይትነት አክሊል ትቀበል ዘንድ አለ። አባ መቃርስም ወደ እስክንድሪያ ሲደርስ በዚያን ጊዜ መናፍቁ የንጉሥ መርቅያን በውስጡ የከፋች ሃይማኖቱ የተጻፈበት የመልእክት ደብዳቤ ደረሰ። መልእክተኛውንም እንዲህ ብሎ አዞታል። በእኛ ሃይማኖት አምኖ በዚህ መዝገብ ውስጥ መጀመሪያ የጻፈ በእስክንድርያ ሊቀ ጳጳሳት ይሆን የሚል ነው። አብሮ ታራ አብሮ ታራ የሚባል አንድ የሚባል አንድ ሰው ተቀድሞ በውስጡ ሊጽፍ ያንን መጽሐፍ ተቀበለ። ቅዱስ አባ መቃርስም እንዲህ አለው፣ ከእስክንድርያ ሀገር በሄደ ጊዜ ከእኔ በኋላ አንተ በቤተ ክርስቲያን የሰለጠንክ ትሆናለህ ብሎ የነገረህን የአባ ዲዮስቆሮስን ቃሉን አስብ። ያን ጊዜ አብሮ ታራ ያንን ቃል አስታውሶ በዚያ በረከሰ መጽሐፍ ላይ ሳይጽፍ ቀረ። የንጉሱም መልክተኛ አባ መቃርስ በንጉሥ ሃይማኖት እንደማያምን ባወቀ ጊዜ ተቆጥቶ ከኩላሊቱ ካላይ ረገጠው። ያን ጊዜ ሙቶ የሰማይትነት አክሊልን ተቀበለ። ሥጋውንም ምእመናን ወስደው ከነቢይ ኤልሳዕና ከመጥምቀ መለኮት ቅዱስ ዮሐንስ ሥጋ ጋር በአንድነት ቀበሩት፣ አኖሩት። ወደ ወደደው ክርስቶስም የመንግስት ዘውድን ተቀዳጅቶ ሄደ። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንንም ኦርቶዶክሳውያንን በዚህ ታላቅ አባት ጸሎት እግዚአብሔር ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም እብል በለ ለልሳንየ ድህንፃ መሰንቆ መዝሙር ዚያስ ተፌስ ድምፃ ለመፍቀር የፅድቅ መቃርስ ዘት ጸድ ግብረ ዓመፃ እደገሲሰከ ሶበ አንበርከ በገፃ ብእሲተ መኮንን ሐይወት ወነጽሐት እምለምፃ። በዚችም ቀን በሻ የሚኖር የጳውሎስ እና የዮልያኖስ ከእነርሱን ጋር ላሉ ሰማይታት መታሰቢያቸው ነው። በጸሎታቸው እግዚአብሔር ይማረን ለዘላለሙ አሜን። በዚች ቀን የመድኃኒታችን የኢየሱስ ክርስቶስ የስቅለቱ መታሰቢያ ነው። የጻድቁ የአቡነ መባጽ ሲሆንም ዓመታዊ በዓል ዓመታዊ መታሰቢያ በዓል ነው። ሰላም ሰላም ሰላም ለፈያታዊ ዘቀደሶ ሀገረ ጽዬ ያ ህዝብ ምስለ ጻድቃን በተዋርሶ ተዘከረኒ ክርስቶስ

ወለዘ ሰማ ቃሉ በእዝነ መንፈስ በጸሎተ እሙ ማርያም አራቂ ተኩሉ እምባይ ስውረይ መሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን ረዴታቸው በረከታቸው ይደርብን፣ ቃል ኪዳናቸው አይለን። በሰላም ያሳደር አምላክ በሰላም ያውለን። የነግ የሰርክ ጸሎታችንን እግዚአብሔር አምላክ ተቀብሎ ለሀገራችን ሰላም፣ ለሕዝባችን ፍቅር አንድነትን ያድልልን። በመከራ በስቃይ በጦርነት በረሃብ በቸነፈር ያሉትን ሁሉ እግዚአብሔር አምላክ በቸርነቱ ይጠብቅልን፣ ይጎብኝልን። የሞቱትን ነፍሶቻቸውን በወዳጆቹ በአብርሃም በኢስሐቅ በያይቆብ እቅፍ ያሳርፍልን። የታመሙትን ይፈውስልን፣ የታሰሩትን ያስፈታልን። የነቢያትን የሐዋርያትን፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳትን ጸሎት ልመናቸውን የተቀበለ አምላካችን እግዚአብሔር እኛንም የነግ የሰርክ ጸሎታችን ተቀብሎ ፍጻሜያችን ያሳምርልን። ሀገራችን ሰላም ያድርግልን። ሁሉ ነገር ሁሉ ከምድረ ገጽ ያጥፋልን። በሰላም እንዲያውለን አቡነ ዘበሰማትን ማለት ወይ ጉን ፈቃድከ በከመ ከመሰማይ

ኦ እግዚኦ ኢየሱስ ክርስቶስ ስረ ሀጢአት ወሀጢአተ ኩሉ ህዝብ። ከማእሰራ ሀጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም ቀን።